ከፍተኛ አይኪው ወይም ኢንቴሌክቹዋል ኳሸንት ያላቸው ሰዎች ብዙውን ጊዜ ፈጣን የመማር ችሎታዎች እና ነገሮችን የመተንተን ልዩ እውቀት አላቸው። በፈተና ወቅትም መቶ ከመቶ የማስመዝገብ ብቃት አላቸው። ይሁን እንጂ በዓለማችን ተጨባጭ ሁኔታ ስኬታማ ሙሉ ሰው ሊያስብሏቸው የሚችሉ ብዙ ተጓዳኝ እውቀቶች ስለሚጎድሏቸው ከነሱ ያነሰ አማካይ እውቀት ያላቸው ሰዎች እነዚህን ተጓዳኝ እውቀቶችን በማካበት የተሻለ ሥራ ሲሰሩ ይታያል። በዓለማችን ተጨባጭ ሁኔታ አንድ ሰው የተዋጣለት መሪ ወይም ስመጥር የሕክምና ባለሙያ መሆን የሚችለው ከቀለም እውቀት በተጓዳኝ ስሜታዊ ብልህነት ኢሞሽናል ኮሸንት፣ ማኅበራዊ ክህሎት ሶሻል ኮሸንት ና ተግባራዊ ልምምድ አዳፕታብሊቲ ኮሸንት በአንድነት አሟልቶ ሲገኝ ብቻ ነው። የቡድን ትብብር፣ ጠንካራ የግለሰባዊ ችሎታዎችና ስሜታዊ ብልህነት ያላቸው ግለሰቦች ሌሎችን ውጤታማ በሆነ መንገድ አግባብተው ግጭቶችን በመፍታት የተሻለ ውጤት የማስመዝገብ ብቃት አላቸው። ለምሳሌ ውጤታማ አመራሮች ብዙውን ጊዜ ቆራጥ ባህሪ እና ሌሎችን የማበረታታት ችሎታ ስላላቸው የላቀ አይኪው ወይም ኢንቴሌክቹዋል ኮሸንት ካላቸው ሰዎች በተሻለ ሁኔታ ሀገርን ሲመሩ ይታያል። አንድ ሰው ከፍተኛ አይኪው ኢንቴሌክቹዋል ኮሸንት ኖሮት አዳፕታብሊቲ ኮሸንት ወይም የመለማመድ ችሎታ ከጎደለው በፍጥነት ተለዋዋጭ ከሆነው ዓለም ጋር ቶሎ ተላምዶ ፈጣን ውሳኔ የመወሰን ችሎታ ስለሚጎድለው ከፍተኛ አይኪው ኢንቴሌክቹዋል ኮሸንት እያለው የተሻለ ውጤት ማስመዝገብ አይችልም። እነዚህ ምሳሌዎች ስኬት ብዙውን ጊዜ ከከፍተኛ የቀለም እውቀት ይልቅ ስሜታዊ ብልህነት፣ ፈጠራና ተግባራዊ እውቀትን ጨምሮ በሴተቶች ጥምረት ላይ የተመሠረተ የመማር ችሎታን ያዳበረ ነው። የአንድን ሰው አጠቃላይ ችሎታ ስብዕናና የስኬት አቅም ሲገመገም በርካታ ማዕቀፎች ይወስዳሉ። እነዚህ ስኬቶች የአንድን ሰው አጠቃላይ ልማት ቅርጽና የግንዛቤውን ድምር አማካይነት በጋራ አስተዋጽኦ ያደርጋሉ። ከኢንቴሌክቹዋል ኮሸንት አይኪው የማሰብ ችሎታ ማለት ነውና፣ ሪዛለንሲ ኮሸን የመቋቋም ችሎታ ቁልፍ ምሳሌዎች አሉ። አንደኛ ኢኪ ኢሞሽናል ኮተንት ወይም ስሜታዊ ጥበብ። ይህን ጥበብ የተላበሰ ሰው ስሜቶችን የመረዳት የመቆጣጠርና የመግለጽ ችሎታ፣ የራስ ግንዛቤ እንዲሁም የሌሎችን ችግር የመረዳት ማኅበራዊ ክህሎቱ የሰፋ ነው። ይህን ካለው ደግሞ ግንኙነቶችን፣ የግጭት አፈታትንና አመራርን ያሻሽላል። አዳፕታቢሊቲ ኮሸንት የመቋቋም ጥበብ። ይህን ጥበብ የተፈታታኝ ሁኔታዎችን ውጥረትንና መሰናክሎችን በመቋቋም የረጅም ጊዜ ስኬትን ሊያስመዘግብ ይችላል። ሶሻል ኮሸንት ማኅበራዊ ጥበብ የግንባታ አውታር መረቦችን በመዘርጋት ለቡድን ሥራና ለባህላዊ ብቃት በር የሚከፍት መንገድ ነው። ኤስ ኪው ወይም ካልቸራል ኮሸንት የተለያዩ ባህሎችን እውቀት በተጎናጸፈ ሰው ውጤታማ በሆነ መንገድ የመስራት ችሎታና ለዓለም አቀፍ አመራርነት ወሳኝ ሚና ሊኖረው ይችላል። ኤምቢ የሞራል ጥበብ ኢሞሽናል ፓሽንት በሥነ ምግባር መርሆች እና በታማኝነት አስተላለፍ ታማኒነትን እና አክብሮትን አሟልቶ ይገኛል። ፒኪው ፊዚካል ኮሽን የአካል ብቃት እንቅስቃሴ ጤና፣ ጉልበትና አካላዊ ደህንነት ተጽዕኖ መርታማነትን፣ ራስ መተማመንንና አእምሮዊ ግልብነትን ያስቀራል። ፊዚካል ኮሽን ወይም የአካል ብቃቱን ያላስጠበቀ መሪ ወይም ሐኪም ጠንካራ ሐኪም ወይም ጠንካራ መሪ ሊያስብለው ከሚችሉ ነገሮች አንድ እንደጎደለው ይታያል። ኤስአርኪው ክሬቲቭ ኮሽን የፈጠራ ችሎታ ለፈጠራና የመጀመሪያ አሳሰብ ተጽዕኖ የችግር መፍታትና ጥበባዊ ስራ ፈጣሪ ስኬታማ ሰው በዚህ ውስጥ ነው የሚገኘው። ዲ ኪው ዲሳሲቭ ኮሽንት የወሳኝነት ጥበብ፣ ወቅታዊ ውጤታማ ውሳኔዎችን የማድረግ ችሎታ ለአመራርና ለችግር አስተዳደር ወሳኝ ሚና ያላቸው ሰዎች ይህን ያሟሉ ናቸው። ቪ ኪው ቪዥን ኮሽን የእይታ ጥራቶ የረጅም ጊዜ ግቦችን የማውጣትና ሌሎችን ለማነሳሳት አቅም ያስገኛል። ድምር ውጤት እነዚህ በሰው ልጅ ተፈጥሮ ውስጥ አስፈላጊ የሆኑ ነገሮች ሲደመሩ አንድን በዓለማችን ላይ እውቅ የሆነ ሰው ሲወጣ የምታይበት መንገድ ይሄ ነው። አይኪው ሲደመር ኢኪው ውጤታማ ግንኙነትና ችግር መፍታት፣ ኤኪው ሲደመር ኤስኪው በቶንኮል አካባቢዎች ውስጥ የመቋቋም ችሎታ ያለው አውታረ መረብ፣ ኤስኪው ሲደመር ኤምኪው ስነ ባህላዊ አስተዋይ አመራ አንድ ነጠላ ሜትሪክ አንድን ሰው የሚገልጸው ቢሆንም እነዚህን አካባቢዎች ሚዛናዊ የሆነ የተስተካከለና ተደማጭነት ያለው ግለሰብ ይፈጠራል። ማበረታቻዎችና የመነሻ ጥንካሬዎች ቁልፍ ናቸው። ከፍተኛ አይኪው ብቻ ለስኬት ወይም ለከፍተኛ ፈሳሰም ዋስትና አይሰጡም እና ይህ ፓራዶክስ አለው። እንደ ሎጂክ አመክናዊ እና በችግር መፍታት ያሉ ኢሲኤኤል የመሳሰሉ ቢሆንም የእውነተኛ ዓለም ስኬት የሚዛመደው ውስብስብ በሆነ መንገድ የሚተላለፉ ነገሮች ጥምረት ላይ ነው። እነሆ ከፍተኛ አይኪው ያላቸው ሰዎች ዝቅተኛ አይኪው ካላቸው ሰዎች ጋር ሲነጻጸሩ ሲነጻጸሩ የሚበላለጡበት ሁኔታ የታየው በዚህ ነው። ስሜታዊ ብልህነት ኢሞሽናል ኩዌሽንት ጉድለት አስፈላጊ የሆነ ልምድ ነው። ከፍተኛ አይኪው ሰዎች የቡድን ሥራ ግንኙነት ጉዳዮች ወይም ለቢሮ በመሄድ የሚመጡ ራስን ስሜት ርኅራሄ ወይም ማኅበራዊ ችሎታቸው ዝቅተኛ ስለሚሆን ሠራተኞችን በቡድኑ አሰባስበው አግባብተው ግጭቶችን ፈተው የማሰራት ችሎታቸው የወረደ ይሆናል። ምሳሌ ከሥራ ባልደረቦቹ ጋር መተባበር የማይችል አስደናቂ መሐንዲስ ጭንቀቶችን ተቆጣጥሮ ፕሮጀክቶችን ውጤታማ በሆነ መንገድ ሊያጠናቅቅ አይችልም። የጊር ወይም የመቋቋም አቅም ማጣት ኤኪዩ አዳፕተብሊቲ ኮሽንት አስፈላጊ የሆነውን ልምድ ነው። ብልህነት ብቻውን ከውድቀት አያድን። ከብልህነት በተጨማሪ የመቋቋም አቅም ኤኪዩ አዳፕተብሊቲ ኮሽንት በተጨማሪ መኖር ለረጅም ጊዜ ግቦች ወሳኝ ነው። ምሳሌ በቀለም ትምህርት ከፍተኛ ማርክ በማስመዝገብ የተመረቀ ተማሪ ወደ ሥራው ዓለም ሲቀላቀል መጠነኛ ውጤት ካስመዘገቡ ተማሪዎች አንሶ የሚገኘው በተጓዳኝ የሚያስፈልጉትን ጥበቦች ከእነሱ በተሻለ ሁኔታ ሳስመዘግብ መዘግብ ስለሚቀር ነው። ከእነዚህ አይነት ጥሬ እውቀት ተሰጦ ጥረትና ቀጣይነት ያለው ተግባር በላጭ ነው። ይሁን እንጂ ሰዎች ይህ እኮ አራት ነጥብ አምጥቶ የተመረቀ ነው፣ ይህ እኮ ዩኒቨርሲቲ ሲመራ የነበረ ነው፣ ዛሬ ላይ ግን በሁለት ነጥብ በተመረቁ ሰዎች ይመራል ብሎ ሲያወሩ ይሰማል። ይሁን እንጂ ነገሩ ከወዲህ አይደለም። ምሳሌ ከፍተኛ አይኪዩ ያለው ሰው ስማርት ማንነቱን በመጠበቅ ስህተቶችን ለማስወገድ ሲጨነቅ የእድገት አስተሳሰብ ያለው ግለሰብ ከስህተቶች በመማር የላቀ ውጤት ያስመዘግባል። ተግባራዊ ችሎታዎች፣ ስነመለኮታዊ እውቀት። ከፍተኛ አይኪው ያለው ሰው ብዙውን ጊዜ ረቂቅ አስተሳሰብን በመከተል በእውነተኛው ዓለም ውስጥ ቀለል ባለ መንገድ ሥራውን መከወን ይሳነዋል። ለምሳሌ የጊዜ አያያዝ ጉድለት። ውስጣዊ ተነሳሽነት ያላቸው ሰዎች ለሥራቸው ጥልቅ ፍቅር ስለሚኖራቸው ከፍተኛ አይኪው ኖሯቸው ለስራ ፍቅር ከሌላቸው ወገኖች በልጦ ይገኛል። መሻሻልንና መቆጣጠር። ባለከፍተኛ አኪው ሰዎች ስራቸውን ፍጹም አድርገው ለመከወን ስለሚጨነቁ ውሳኔዎችን ዛሬ ነገ እያሉ በማጓተት ጊዜ ይገድላሉ። በአንጻሩ መካከለኛ አኪው ያላቸው ሰዎች ብዙውን ጊዜ በፍጥነት እርምጃ በመውሰድ በስራ ሂደት ውስጥ ከሚያጋጥማቸው ስህተት እየተማሩ ካሰቡት ግብ ይደርሳሉ። ምሳሌ ከፍተኛ አኪው ያለው ሰው ሌሎች ተጓዳኝ ተሰጦዎችን ካላሟላ የጀመረውን መጽሐፍ ጽፎ ሳጨርስ ሲቀር፣ አነስተኛ እውቀት ያላቸው ባለተጓዳኝ ተሰጦ ጸሐፊዎች የጀመሩትን መጽሐፍ ባሉት ጊዜ ጨረሰው ለንባብ ያበቃሉ። አካባቢያዊ እና ስነ ልቦናዊ ምክንያቶች ውጥረት የአእምሮ ጤንነት ጉድለት አስተዳደግ እና የሀብት ተደራሽነቶች በከፍተኛ አፈጻጸም ላይ ተጽዕኖ ያሳድራሉ ምሳሌ ትልቅ እውቀት ኖሯቸው በአስተዳደጋቸው ውስጥ እርዳታ ያላገኙ ሰዎች አማካይ እውቀት ኖሯቸው ድጋፍ ከነበሯቸው ልጆች ጋር ሲነጻጸሩ ያነሱ ሆነው ተገኝተዋል አይኪው ኢንቴሌክቹዋል ኳተን እንደ መኪና ሞተር ቢሆንም፣ ሌሎች መኪናው እንዲንቀሳቀስ የሚያግዙ ናፍጣ፣ ጎማና አሽከርካሪ ካልተሟላ መኪናው ከቆመበት ሊንቀሳቀስ አይችልም። በአጠቃላይ በሕይወት ጉዞ ውጤታማ ለመሆን ከእውቀት ባሻገር የሥራ ፍቅር፣ ተነሳሽነትና ከሌሎች ጋር አብሮ የመሥራት ዝንባሌን ማጎልበት ካሰቡት ለመድረስ ይረዳል። ምክራችን ነው። ምንጭ ካነብብ ነው። ለዩቱባችን ቤተሰብ ያልሆናችሁ ሰዎች ሰብስክራይብ፣ ከዚህ ቀደም ቤተሰቦቻችን የሆናችሁት ደግሞ ላይክ፣ ኮፒ፣ ሼር በማድረግ እንዲሁም ደግሞ ኮሜንት ላይ ሀሳባችሁን በመጻፍ ተባበሩን።